ጨው ለጤናችን ጠቃሚ እንዲሁም አደገኛ ሊሆን የሚችለው ምን ያህል ስንመገብ ነው? አንዳንድ የሳይንስ ሊቃውንት ጨው ያነሰው ምግብ መመገብ ልክ ከፍተኛ ጨው የገባበት ምግብ እንደ መመገብ አደገኛ ነው ብለው ይከራከራሉ። ግን እውነታው ምንድን ነው? በጨው ፍቅር ወድቀናል። የህክምና ባለሙያዎች ቢያስጠነቅቁም በመላው ዓለም የሚገኘው ህዝብ መጠቀም ካለበት ሁለት እጥፍ በላይ ጨው ይመገባል። ይህ በሂደት የጤና መታወክን ያስከትላል። ነገር ግን ከዚህ በተቃራኒው የቆሙ ክርክሮች የአድማጮችን ቀልብ እየሳቡ ነው። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ለብዙ አስርተ ዓመታት የተደረጉ ምርምሮች ላይ ጥርጣሬ በመፍጠርና ስለተወዳጁ ስለ ተወዳጁ ቅመም ያልተመለሱ ጉዳዮች ላይ በማተኮር ጥያቄን አጭረዋል በጨው ውስጥ የሚገኘው ቁልፍ ንጥረ ነገር ሶዲየም የሰውነታችን አጠቃላይ የፈሳሽ ሚዛንን ለመጠበቅ ኦክስጅንንና ንጥረ ነገሮችን ለማጓጓዝ አስፈላጊ ነው የነርቭ ስርዓቶችን የኤሌክትሪክ ኃይል እንዲሸከም ያደርገዋል ነገር ግን አብዛኛው ሰው ከሚመከረው በላይ ጨው በመመገቡ በዓለም ዙሪያ የሚገኙ የጤና ባለሙያዎች የምንመገበው የጨው መጠን እንድንቀንስ ለማድረግ ተቸግረዋል። በየቀኑ ምን ያህል ጨው መውሰድ አለብን? የዓለም የጤና ድርጅት እያንዳንዱ ሰው በየቀኑ መጠኑ ከአምስት ግራም የማይበልጥ ጨው መመገብ እንዳለበት ይመክራል። በተጨማሪም ከተቻለ በቀን ከሁለት ግራም ያነሰው ሶዲየም መጠቀም ላይ ብንገደም መልካም ነው ይላሉ። በአሜሪካ አዋቂ ሰዎች በቀን ሁለት ነጥብ ሶስት ግራም ያነሰ ሶዲየም እንዲወስዱ ያም ማለት አንድ የሻይ ማንኪያ ጨው ያህል ይመከራሉ። ይህ አንድ የሻይ ማንኪያ ያህል የሚሆነው ከአምስት ግራም ግራም ያልበለጠ ጨው በአጠቃላይ በአንድ ቀን ውስጥ በተለያዩ ሁኔታዎች የምንመገባቸው ምግቦች ውስጥ ተሰራይተው የሚገኙ ናቸው። በ2022 ተመራማሪዎች በየቀኑ ከ3 እስከ 6 ግራም ጨው መውሰድ የልብ ህመም ለመቀነስ ፍቱን አማራጭ ነው ብለዋል። የዩናይትድ ኪንግደም ብሔራዊ የጤና አገልግሎት በበኩሉ አዋቂ ሰዎች በቀን ከ6 ግራም በላይ ጨው መውሰድ እንደሌለባቸው ይመክራሉ። ይህ ደግሞ በቤት ውስጥ በምናዘጋጃቸው ምግቦች ብቻም ሳይሆን ከውጭ አዘን የምንመገባቸው ምግቦችንም ያካትታል። በዩናይትድ ኪንግደም አማካኝ የጨው ፍጆታ በቀን ስምንት ነጥብ አራት ግራም ሲሆን በአሜሪካ ደግሞ ስምንት ነጥብ አምስት ግራም ነው። የዓለም ጤና ድርጅት በበኩሉ በዓለም አቀፍ ደረጃ የጨው ፍጆታ በቀን አስር ነጥብ ስምንት ግራም ማደጉን ስጋቱን በመግለጽ እያስጠነቀቀ ነው። ነገር ግን ራሳችን በምናበሰላቸው ምግቦች ውስጥ የምንጨምረው ጨው ከምንመገበው አንድ አራተኛ ብቻ ነው። ሌላው በምንገዛቸው ምግቦች ውስጥ ተደብቆ ያለ ነው። ዳቦ ስጎ ሾ ቆርባ እና አንዳንዴም ጥራጥሬዎች ውስጥ ጨው ተደባልቆ ይሸጣል በፋብሪካ ታሽገው የሚሸጡ ምግቦች ጨው አለባቸው ከሚል መግለጫ ይልቅ አደናጋሪ በሆነ መልኩ ሶዲየም ተብሎ ይጻፍባቸዋል ይህ ደግሞ መወሰድ ከሚገባው ዝቅተኛ የጨው መጠን እንድንወስድ እንዲሰማን ያደርጋል ጨው የሶዲየምና የክሎራይድ አዮኖች ውህድ ነው በሁለት ነጥብ አምስት ግራም ጨው ውስጥ አንድ ግራም ሶዲየም አለ ሰፊው ህዝብ ይህንን አይረዳም እናም ሶዲየምና ጨው አንድ መሆናቸውን ልብ አይልም ማንም ደግሞ ይህንን አይነግርም የሚያሉት የኑትሪሽን ባለሙያው ማይሲምፒኪን ናቸው እንደ አሜሪካ በሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ መረጃ ከሆነ በአሜሪካ ፍጆታ ላይ የሚውለው አርባ በመቶ የሚሆነው ሶዲየም የሚመጣው ከፒዛ፣ ቦሪቶ፣ ታኮ፣ ጣፋጮች፣ የዶሮ ምግቦች፣ በርገሮችና ከአሳማ ዶሮና የበሬ ስጋ በፋብሪካ ከሚዘጋጁ ምርቶች ነው። ብዙ ጨው በመመገብ የሚመጡ የጤና አደጋዎች። ተመራማሪዎች ከፍተኛ የጨው መጠን መመገብ ለደም ግፊት እንደሚያጋልጥ፣ ይህ ወደ ልብ ሕመምና ስትሮክ እንደሚያመራ ደርሰውበታል። ባለሙያዎች ከጨው በተቃርኖ የተገኙ ምርምር ውጤቶች አሳማኝ መሆናቸው ላይ ጥርጣሬ የላቸውም። ጨው በምንመገብበት ወቅት ሰውነታችን ውሃ ይይዛል። የደም ግፊትን በመጨመር ኩላሊታችን እስኪያስወግደው ድረስ የደም ግፊታችን ይጨምራል። ለረጅም ጊዜ የሚወሰድ ከፍ ያለ መጠን ያለው ጨው የደም ስራችን ላይ መስተጓጎል በመፍጠር ወደ ደም ግፊት በማምራት 62 በመቶ ስትሮክ፣ 49 በመቶ ለልብ ህመም እንደሚያጋልጥ የዓለም ጤና ድርጅት መረጃ ያሳያል። ከፍተኛ መጠን ያለው ሶዲየም መውሰድ በየዓመቱ በዓለም ላይ ለሚደርሱ 1.89 ሚሊዮን ሞቶች ጋራ ተያያዥ ነው። ባለፉት 35 ዓመታት የታተሙ 13 ጥናቶች የፈተሸው ትንተና እንዳስቀመጠው ከሆነ በቀን 5 ግራም በላይ ጨው መመገብ ለልብ ህመም የመጋለጥ እድል 17 በመቶ እንዲሁም በስትሮክ የመጠቃት እድልን ደግሞ 23 በመቶ ይጨምረዋል። የምንወስደው የጨው መጠን መቀነስ አሉታዊ ጎኖችን በማስወገድ ረገድ ትልቅ አበርክቶ አለው። በዩናይትድ ኪንግደም ውስጥ በተሰራ አንድ ጥናት በቀን የምንወስደው የጨው መጠን 1.4 ግራም ስንቀንስ በደም ግፊት የሚያዝ እድላችን ይቀንሳል፣ 42 በመቶ፣ ስትሮክ 40 በመቶ ከልብ ህመም ጋር የተያያዙ ሞቶችን ይቀንሳሉ። በ2023 የታተሙ ጥናት ደግሞ የደም ግፊት ላለባቸው ሆመን ከሚሰጠው መድኃኒት በበለጠ ለአንድ ሳምንት ዝቅተኛ ሶዲየም መጠን ያለው ምግብ መመገብ የደም ግፊትን በመቀነስ ረገድ ያለው ለውጥ ከፍተኛ ነው። የጃፓን መንግስት በ1960ዎቹ መጨረሻ ላይ ዜጎች የሚወስዱትን ጨው መጠን እንዲቀንሱ ዘመቻ ካካሄደ በኋላ በቀን 13.5 ግራም ይወስዱ የነበሩት ወደ 12 ግራም ዝቅ ማድረግ ችለዋል። በዚህ ጊዜ ውስጥ የደም ግፊት የሚጠቁ ሰዎች ቁጥር እንዲሁም በስትሮክ የሚሞቱ ሰዎች ቁጥር 80 በመቶ ቀንሷል። በ1970ዎቹ እንዲሁም በፊንላንድ በቀን 12 ግራም የሚወስዱ የነበሩ ዜጎች በአውሮፓውያን 2002 ወደ 9 ግራም ዝቅ ማድረግ ችለዋል። በእነዚህ ዓመታት ውስጥ በስትሮክ እና በልብ ሕመም የሚሞቱ ሰዎች ቁጥር ከ75 እስከ 80 በመቶ ቀንሷል። ጨው በተለያዩ ሰዎች ላይ ያለው ተጽዕኖ። የበዛ ጨው አጠቃቀም በሰዎች ላይ የሚያስከትለው አሉታዊ የጤና ጉዳት ከሰው ሰው ይለያያል። ጥናቶች ሰውነታችን ለጨው አጠቃቀማችን የሚሰጠው ምላሽ የተለያዩ መሆኑን ደርሰውበታል። ይህ ደግሞ በዝርግንዳችን በዕድሜ የሰውነት ክብደታችንና ያለን የስብ መጠን አጠቃላይ የጤናና በዘር ያለ የደምግ ፊት ታሪክ የተነሳ ነው። ለጨው ከፍተኛ ምላሽ የሚሰጡ ሰዎች ከጨው ጋር በተያያዘ ለደምግ ፊት የመጋለጥ እድላቸው የሰፋ ነው። አሁን አሁን ተመራማሪዎች ከፍተኛ መጠን ያለው ጨው መመገብ ብቻም ሳይሆን አነስተኛ መጠን መውሰድ ለደም ግፊት የማጋለጥ እድሉ ከፍ ያለ ነው በማለት ይከራከራሉ። ከሌሎች ብዙ ጥናቶች ጋር ተዳምሮ ይፋ የሆነ አንድ ጥናት እንዳመለከተው በጣም ትንሽ ጨው መመገብ ከልብ ችግሮች እና ከሞት ጋር ግንኙነት አለው። ተመራማሪዎች በቀን 5.6 ግራም በታች እንዲሁም 12.5 ግራም በላይ መመገብ ካሉታዊ የጤና ሁኔታዎች ጋራ ተያያዥነት አለው ብለዋል። በ2020 ይፋ የሆነ ጥናት ደግሞ የጨው መመገባችን ላይ ጥብቅ ቁጥጥር ማድረግ በተለይ በወጣቶች እና ነጭ ባልሆኑ ግለሰቦች ዘንድ ለልብ ህመም የመጋለጥ እድል ያሰፋል ብሏል። 170ሺ የተሳተፉበት ሌላው ጥናት ተመሳሳይ ድምዳሜ ላይ ደርሷል። በማክካስተር ዩኒቨርሲቲ የሥነ ምግብ ተመራማሪ የሆኑት አንድሩ ከከፍተኛ የጨው መጠን ወደ መካከለኛው መቀነስ ማለትም ከ1.5 እስከ 2.5 የሻይ ማንኪያ ጨው መመገብ የደም ግፊትን ይቀንሳል። ነገር ግን ከዛ ያለፈ የጤና ጥቅም የለውም። ከዝቅተኛ ወደ መደበኛ ከፍ ማድረግ ደግሞ ሊያግዝ ይችላል ሲሉ ተናግረዋል። የብሪታንያ የስነ ምግብ ፋውንዴሽን ባልደረባ የሆነችው ሳራ ስታነር የጨው መጠንን መቀነስ የደም ግፊትን እንዲሁም የልብ ህመምን እንደሚቀንስ ምንም ጥርጥር የለውም ትላለች። አክላም በጣም ጥቂት ሰዎች ብቻ በቀን 3 ግራም ጨው የሚመገቡ ሲሆን አንዳንድ ጥናቶች ይህንን እጅግ በጣም ዝቅተኛ ሲሉ ይገልጹታል። ወደ ሰው ሰውነታችን የምናስገባው ጨው ከተለያዩ ምግቦች የሚመጣ በመሆኑ ያንን ለመቆጣጠር እንቸገር እንችላለን። በአጠቃላይ በሰዎች ምግብ ውስጥ የሚገኘው የጨው መጠን ለመቀነስ በዩኬ እንደተደረገው ኩባንያዎች በምርቶቻቸው ላይ የሚያስገቡት የጨው መጠንን እንዲቀንሱ ማድረግ መፍትሄ ነው። እስታነር አክላል። ጨው በደም ግፊት ላይ ያለውን ተጽዕኖ ለመቋቋም ፖታሽም የበለጸጉ ፍራፍሬዎች እና አትክልቶችን እንዲሁም ለውዝ እና የወተት ተዋጽኦ መመገብ ጠቃሚ ነው። የላንካስተር ዩኒቨርሲቲ ምሁር ሲው ማቲያስ በበኩሉ ጨውም ሙሉ በሙሉ ከማስወገድ ይልቅ ምግባችን ውስጥ የተደበቁትን ማስተዋል ተገቢ ነው። ጨው ሲበዛ፣ ሲያንስም አደጋ ያለው የምትለው ማቲያስ በርካታ ጥናቶች ሊሰሩ እንደሚገባ ትናገራለች። ለአሁን ግን ጤናማ ሰዎች ጥቂት ጨው ቢወስዱ መልካም መሆኑን ነገር ግን ከፍ ያለ መጠን መጠቀም ወይንም ሙሉ በሙሉ መተው ግን አደጋ እንዳለው መገንዘብ አስፈላጊ ነው። ለ2022 ይፋ የሆነ ጥናት በቀን ከ3 እስከ 6 ግራም የሆነ መካከለኛ የሆነ ሶዲየም አጠቃቀም የልብ ሕመም ለመቀነስ ጠቃሚ ነው። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅች ያቀረብኩላችሁ ሚታገሱ አስፈው ነበርኩ። ሰላም።